በጣም ብዙ ፕሮቴስታንት የጌታችን የኢየሱስ ክርስቶስን ትንሳኤ ሲያከብር ነበረ። ሰው ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ ናት ትላላችሁ እና ከመጽሐፍ ቅዱስ ውጭ ናት ካላችሁ በኋላ የትንሳኤ ባር ቤተክርስቲያን በቀናች ሁለት ታከብራላችሁራለን። እን አንተ ቆይ፣ ካራ ጸጋ ምናምን የለም እያልክ ነው። ካራ ምንድን ነው? አንቺ ማስረጃ ኩን ያልኩ ሲስ እግዚአብሔር ምስክሬ ነው። ስለካራ አታውቂም፣ አላነበብሽም። ኧረ ሲስ፣ ጭምጭምታ ነው ያሹ ወሬ ማለት አንቺ ማስረጃ ሲስ፣ አይደለም ማስረጃው ፕሮግራም ትይዝለህ፣ ፕሮግራም አይ

ለምን ቀጠሮ ነው አሁን ማስረጃ እ አሁን አውርተሽ ሌላ ጊዜ ነው ቀጠሮ ያስፈልገዋል አሁን ነው ያወራሽው እኮ የእናንተ ሴሪየስ ጉዳይ ሲሆን የእናንተ ሴሪየስ ጉዳይ ሲሆን አጃጃጀ ብላችሁ አደባብሳችሁ የሆነ ነገር ተፈልማችሁ ማስረጃ ጫሙታላችሁ ስለዚህ ይሄ ነገር ለእኛ ደግሞ ሰፊ ጉዳይ ስለሆነ ቀጠሮ ያዝልን ምን ፈልገሽ ነው ማስረጃ እስኪኛው? እኔ እኮ አሁን ያስፈራራሽ አይደለም። ስለ ካራ እኔ ምንም አታውቂም። የፈለጋችሁትም በሉ። አሁን ሲስቀጠሩ ያዝልን ያወራሹ አሁን ላወራሹ ነገር ነበር ማስረጃ የጠየቀሽ። አይ ባሮክ ይሄ እዚህ ዝም ብሎ ዝም ብሎ አየር ለሚወራ አይደለም። አህ አየር ለሚወራ ከነበር ለምን አወራሹ ታዲያ? አሁን አይ እሱ እሱ ነው ነገር ነገር ነው ያመጣው አሁን ላወራሹ ነበር ማስረጃ የጠየቀሽ። ቢያንስ እንኳን ያለበት አሁን ላወራሁት ማስረጃ እየነገርኩ እኮ አሁን ላወራሁት ማስረጃ ይሄ በጣም መሰረታዊ ነገር ስለሆነ እናወራለን። እነ ካራ እነ ቅባት እነ ጸጋ ምን እንደሆነ አስተምሯቸው። እዚሁ በደንብ እየገለጥኩኝ ያሳያሉ ከላፕቶፔ። አሁን ቅለጩ አንጀታችንን በላሹ እኮ ሄሉ ወንጩ ወይ ተይ መለስልኝ። ዩባ እኔ ቆ ቀጥሉ፣ እስኪመለስ አልቀጥልም። ቀጠሮ እንያዝየው

እሺ፣ ካራ ምንድን ነው የሚለው ንገሪን እና አሁን ነው ምን ልታመጭ እንደሆነ ሰዓት ነግሪን። ምክንያቱም ካራ ካራ ምን እንደሆነ ነግረሽን በኋላ ላይ ስታመጪ እንመዝንሻለን። አሁን አይ፣ አልናገርም አልሽ የዛን ዕለት ስትመጪ ካራ ምን እንደሆነ ወይ ምን እንደሆነ በቃ እሮባ ራሳት እንገናኝ። አሁን ካራ ምን እንደሆነ ነገሪ። ነገር እኮ ስሙኝ ሁላችሁም፣ አንዴ ቆይ፣ ለኢንትሮዳክሽን ያክል ምንም ኢንትሮዳክሽን አያስፈልገውም ለምን መሰለህ ኢንትሮዳክሽኑ ምን መሰለህ ቆይ ልስ አይደለም እሱ ያነሳው ለምን መሰለህ በትምህርት ልዩነት ላይሆነ ችግር የለውም አታውቅም አለች ለእኔ ማተር የለብኝም ሲጀመር ክርስትና ብቻ ነው የሚያስጨንቀኝ ክርስትናና የሰው ነር ነገር መንፈስ ጥሩ አይደለም እርሱ ትልቅ ሰው አይደሉ የሁላችሁ ቅባት እና ቤት ውስጥ አታወሪም እንዴ ቅባት እና ጸጋ አለ ኧረ መድሃኔዓለም ከእኛ የተረፈ ትምህርት የተማራችሁትን ትምህርት አትመጻደቁበት ቅባትና ጸጋ አለ ለምሳሌ ቅባት ምን ያምናል እናውቃለን ጸጋ ምን ያምናል እናውቃለን። እንደዛ የሚያምኑ ሰዎች አሉ። ካራ አለች። ካራ ምን እንደሆን አታውቅም? ካራ ለአንዱ የተሰጠ ስያሜ በቃ እንዳሉ ካመንክ ይበቃል። ይሄው በቃ እንዳሉ ካመንክ ይበቃል። ምንድነው እኮ ነው ይሱ ጥያቄ። አይ በቃ እንዳሉ ካመንክ ይበቃል። አዲሶ እንዳሉ እኛ እናውቃለን። ለምሳሌ ግን አይ በቃ፣ ቅድም ምን የለም ብላችሁ ስለነበር ይሄ ካለ ካመናችሁ ይበቃል። እሺ በቃ አንድ ጊዜ ምናልባት መርሱን ሳይመልሱት እንዳይወርዱ ምናልባት ምንድነው ቅድም ያነሳሁት አንድ ሀሳብ ነበረ። እናታችን ሄሉ እንዴ፣ ለምን ይወርዳሉ? ሻ ይወርደዋል። ለማንኛውም የእኔ ጥያቄም እንደነበር ምንደነበር ልንገራችሁና ተወዳጆች፣ ምናልባት የሚመልሰው ካለ እድል እንሰጣለን። የኔ ጥያቄ የነበረው በጣም ብዙ ፕሮቴስታንት የጌታችን የኢየሱስ ክርስቶስን ትንሳኤ ሲያከበር ነበረ። ሰው ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ ናት ትላላችሁ እና ከመጽሐፍ ቅዱስ ውጭ ናት ካላችሁ በኋላ የትንሳኤ በዓል ቤተክርስቲያን በቀደም ዕለት ታከብራላችሁ። በማስረጃችሁ ነው። ዝም በላ። አረባ ከአንድ ሰው እያረባክ ድምፅ እንዳለው ሰ

ወይ እየፈለገኝ ለአንተ ያለኛ ሴት ምንድነው? ያንተ ቤት ያንተ ላይ ለምን እንደሆነ አላውቅም። ሁሉ ጊዜ በእናቶች የተጠቃ ነው፣ በትልልቅ እናቶች እና በቻልኩ አቅም፣ ልክ እንደኛ እንደ ወጣቶቹ ተሆናቸውን ዝቅ አድርገው ሊያወሩ የሚችሉ ወጣቶችን ብታስገባለን፣ እንደ ሐሳብ፣ እንደ ሐሳብ ማለት ነው። እንደዚህ ትልልቅ እናቶች አልሆኑም። ለምን ሁሉ ጊዜ እንደ ብትገባ ወይዘሮ ገነት ብትገባ ወይዘሮ ሄደን ብትገባ ወይዘሮ ልጅ ብለው እኮ መልስ የምትሞኑ ነው። አባ ፈለገ አሁን ሰውዬ ትሰደናነች ልክ

ይህን ተወዳጆች ሁላችሁን በጣም ነው የምወዳችሁ። ምናምን እና ሴስ ቤት የምትመጡ እናቶች ብትረጋጉ፣ እንደ ሀሳብ ከምሬ ነው ብትረጋጉ ለማለት ያክል ነው። ምናምን ወዳችኋለሁ። እህቶቿ ነሞች እና ሴስ ቤት ያላችሁ እናቶች ሁላችሁንም ወዳችኋለሁ። እና ዚዝ ወይ ፈለገኝ እኔ ምን ዲሪ ባለፈው አንተ ቤት ገብቶ ስለትዳር ሲሆነ ነበር አሉ። ቢኒያ ምስኪኑ ነው። አረ አይደለም፣ ቤሊ ቤሊ፣ አረ ቤሊ። በጣም በዚህ ጉዳይ ኤክስፐርት ነው አሉ። በዚህማ ለዚህ ሆነማ፣ አረ በዚህማ ኤክስፐርት ነው። ታዋይ በእንደዛ ነው እንዴ? ሲሳይ ቤቱን ሄደ እኮ ሰደቡን እኮ። እህቷን ሰደቧት እንዳለ። ክርስቲያኖቹን አሰደብክ። አሁን አሮጊት ምናምን እያልክ እየተሰደብካል ነበር እንዴ? አላልኩም። አሮጊት አላልኩኝ። ምን ነው ክርስቲያኖች ጋር ስትመጣ ደግሞ ረስቼ ነው ያሰደብኳችሁ ትላለ። አረቢ ሊባክን አልሰደብኩኝ። ምን ለምሳሌ አሁን አክሊል ተወግዟል አይደል? ቆይ ስለው ገዘት አክሊል ተወግዟል ቤተክርስቲያናት ነው አይደለም፣ የግብጽ ኦርቶዶክስ ነው ማርያም የወደቀውን ስጋ ይዛለች። አክሊል ማርያም የወደቀችው የወደቀውን ስጋ ይዛለች። ዛሬ ደግሞ ጳጳሱን እኮ አረማቸው። ጳጳሱን አረማቸው ማርያም ቤዛዊተ ዓለም አትባልም ብለው አይ በጣም ነው ቤታችን ስሜት የሚሰማ። ጳጳስ ታርማለህ እንዴ አንተ? ቲቪቲ እኮ በዛ አኬ፣ አርዱ፣ ተረጋጋ። ስለ አንዱ ነገር አውራ፣ አይደለም ቆይ፣ እስቲ ልጠይቀው። አኬ ጳጳስ ታርማለህ? ልጠይቀው ስለሚያወርዱኝ። ይቅርታ፣ ይቅርታ፣ አባ ይቅርታ። አኬ ጳጳስ ታርማለህ አንተ? ይቅርታ፣ ይቅርታ። ማለት እውቀት በጣም ጥልቅ ሆኖ እኮ ነው። አይደለም ማለት። ይቅርታ፣ ይቅርታ። አንተ ደግሞ ቢሊ፣ ከባለቤትህ ጋር ግን እንዴት ነው የምትግባቡት? ከሚስት ጋር እንዴት ነው የምትኖረው አንተ እንኳን ከባለቤትህ ጋር እንዴት ነው የምትኖረው? ኡስታዝ ተው፣ ኡስታዝ ተው። አንተ እውነቴን ነው። ባለቤትህ ግን ደስተኛ ነች አንተን በማግባቷ? ልጆችህ ደስተኞች ናቸው? ለማንኛውም ጳጳሱን ገሰጽሻቸው። አንተ አባታቸው ደስተኞች ናቸው በይ። ባለቤትህ ደስተኛ ነች። እሱ ይህን ብቻ ነገረኝ። እስኪ ባለቤትህ ደስተኛ ነች በይ። ጳጳሱን አረማቸው እኮ አረማቸው፣ ጳጳሱን ባለቤት ደስተኛ ነው? ጎበዝ አኬ፣ ግን እውቀቴ በጣም የመጠቀ ነው። ጳጳስ እስከማረም ድረስ ደረስክ፣ ጎበዝ ቤሪ። ባለቤት አንተን በማግባቷ ደስተኛ ነች? ኢሳይ እያስገባ አህዛብን እያስገባ አሁን ጾም ተፈቷል፣ ስድብ ጀምረዋል። እንደ ልብ እየተናገርክ እኮ ነው አይደለም? እንደ እህታችንን እንደዛ እንደዛ አድርገው እነዚህ ቀሲስ ሁሉ ታክሲ ተራ ምናምን ያለው ክሎጆች የታክሲ ተራ እንትን ተው፣ ሰደቧት አንተ ቤ አንተ አእምሮህን መጠቀም አችልም። እንደ እሷኮ ልጃ አለችው። ከዛ እሱም እንደ ትልቅ ሰው ጠራት። ምን ችግር አለ? ቁም ነገር የለም። ሁሌኘኝ እንደባሌ አይ ቤሊ ኢንዌስ ቤሊ የበታችነት ስሜት ባይሰማ ጥሩ ነው። የበታችነት ስሜት ልክ አንተ እንዳሁን እንዳደረከው ማአት ቦታ ያስረግጣል እና ጥሩ አይደለም። የበታችነት ስሜት አይሰማ። አንተ ከሌሎች ወንድሞች እህቶች አታንስም። እጅግ በጣም እንወድ ወንድማችን። ሲቀጥል ደግሞ ማንንም አልተሳደብንም እዚህ ውስጥ የገቡት እናት የዛን ሰዓት አንተ አልተወለድክም። እኔ ለአንተ እናትህ እሆናለሁ ስላሉ ትልቅ እናት ኖት ብዬ እኔም፣ እናታችን እንዲህ ብለዋል እያልኩኝ ተናገርኩኝ እንጂ በሌላ መጥፎ በሆነ ቃል አልተሳደብኩኝም። እና ቤል ያዝናለሁ በዚህ አጋጣሚ እንዲህ ፐብሊክ ላይ የምታሳየው በነገራችን ላይ ማነር የምታሳየው ምግባር ከቤት ያለውን ነው። እና በዚህ አጋጣሚ ስለ እውነት ያሳዝናል። ምናልባት አንተ በትዳሪዎት ውስጥ ያለ ሰውነ የአንተ ልጆች የሚኮሩብህ አባት አለመሆኑ ያሳዝነኛል ቤሌ። ምክንያቱም ህፃን ልጅ እራሱ በዚህ ልክ አይወርድም። በቁም ነገር እውነቴን ነው፣ ይሸማቀቃሉ። አሁን ልክ እንዲህ አይነት አባት ያላቸው ህፃናት በየቦታው እንዲህ አይነቱ ሰው አባታችን ነው ለማለት ራሱ ያፈራሉ፣ ይሸማቀቃሉ። እና ቢያንስ እንዲህ አይነቱን ነገር ለቤተሰቦች ስትል ብታርመው ብታስተካክለው። አንተን ያገባች ሚስት በእውነት ታሳዝነኛለች። ምክንያቱም ስለ አስቤዛ እንዴት ነው የምታወሩት ዘይት ሲያልቅ እንዴት ነው ከሚስት ጋር የምትነጋገረው በቁም ነገር ምክንያቱም ይሄ ሪል የምንኖረው ህይወት ስለሆነ ማለት ነው እና በቻልከው አቅም ቤልዬ ለቤተሰቦች ስትል ይሄንን ባህሪን ብታርመው ብታስተካክል ኦኬ መቼም ባለቤትን የአንቺ አባት እኔን እንደዚህ ብለውኛል አትልም አይደል ስለ አስቤዛ እየጠየቀች የአንቺ የአባትሽ የሆነ እንደዚህ ምናምን ብለውኛል ያልካቸውን ቤሊ እና ልክ እሷ የምጠይቅህን ጥያቄ በቀጥታ ቤት እንደምትመልስ ሁሉ ከኛም ጋር ደግሞ ስታወራ እኛ ያወራነውን ሀሳብ ብቻ በቀጥታ ብትመልስ ጥሩ ነው። እና እኔ ያዝናለሁ። ዩኒዌይስ እንደዚህ አይነት ባህሪ ባይኖር ጥሩ ነበር። በቻልኩ አቅም ለቤተ ክርስቲያንህም ለቤተሰቦችም ስትል እንዲህ አይነት ባህሪን ብታስተካክለው መልካም ነው። ለማንኛውም ደህና ሁኑ።

አለ መያ ታሰደኝ በዚህ ሰውዬ እያስገባ እኔ ለቀሰ ለቀሰ ለስለስ ብለህ ነው የምትሳደበው። ጳጳስ ስትሳደብ ይፍቱኝ ይባርኩኝ እያልክ ታስገባላቸዋለህ። ደስ ይለኛል፣ አካሄድሽ አሪፍ ነው። ቲቪት ግን ውድቀቱን ይቀድማል። ስለዛ ተረጋጋ ነው ምትልኝ? እና ለማንኛውም እኛ ፔንቴዎች ላይ የለመድከውን ትቢት ለስለስ ብለ ነው ጎበዝ ነ

እንትን ምንድን ነው ስሙ፣ አራሲሱ አካውንቴ በጣብቃ አንድ ጊዜ አካውንቴ ዋርኒንግ ተሰጥቶታል። ኔ ተወዳጆች